ሀ ማለት ሀልወቱ ጋር ቅድመ ዓለም ማለት ነው ሌላ ማለት ሀ ብለን ስንማር እግዚአብሔር ቅድመ ዓለም የነበረ ነው ማለት እስኪበሉ እግዚአብሔር መቼ የነበረ ነው ከዛ ኡበ አፋችሁን ያዝ ነው ማለት በጣም እንዳይሄድ ማለት እስኪ ባሉ ኡበ ከንፈራችሁ ምን ይመስላል ስለዚህ ያሞጠጣል ማለት ምንም ምን ማለት መሰላችሁ ትርጉም እሁድ፣ እግዚአብሔር ቀጥ ያለ ዓለም ነው የፈጠረው። ምክንያቱም መሬት ላይ ውሃ ተኝቶ ስለነበረ ምንም ነገር የለም፣ ሰባቱ ሰማያት ብቻ ነው ያሉት። ምን አድርገው ፈጠሯት? ማነው ኃይል ሲቀጥሯት? ምን አድርገው ፈጠሩ? ምንም ነገር የሌለ ውሃ የመጣበት ግን ከዚያ በላይ በደልና በሰማያት ያለ እግዚአብሔር አለ ብለው ቀረጡ። ሁ ስንል ደግሞ ተመልከቱ አፋችን ሞጥ ሞጥ ይላል። ሰኞ ለይት ጋባማ ይውስተምላ ዲሆኑ ውሃ በየማደሪያው ይሰብሰብ ብሎ ጊዜ ውሃውን ሲሰበስበው ተራራዎች እርዝመታቸው ታይ ግነት ታየች። ከፍ ብላ ከተራራ ናት ገነት ሰማይ ያለች ሀገር እንዳትመስለቃ መሬት ነት ገነት ብሔራዊት ብሔረ ርጽዋት ሲሆን ምድር የመሬት አለሞች ናቸው። ሁ ስንል ምን ማለታችን ነው? ተራራዎች አሞጥሙጠው አሞጥሙጠው ታዩ። የሰው ከንፈሩ እንደ ተራራ እስኪ ሁ በሉ እንጂ በደምብ

ያንን ፍጥረት ሲያስገኝ እግዚአብሔር ሳያውቀው ቀርቶ የጎደል ጎድሎበት የመላበት ይላል። ሰኞም ተራራዎችን ሲፈጥር መሬት ላይ እነዚህን አድማስና ናጌብን ሲያስገኝ አይ አይ ደብረ ታቦር ዝጋ ስለነበር ዝጋ ላር ገነት ዝጋ አልተመቻትም፣ ዝጋ ላርጋት ብሎ አልፈጠ አንድ ጊዜ ያሰበውን ፈጠረው እግዚአብሔር። ማስተካከያ አልሰጠውም እግዚአብሔር ተመልከቱ። እንደዚህ እንደ ዝግመተ ለውጥ በዝግመተ ለውጥ ዓለምን አልፈጠረም። እንደዚህ እናንተ እንደምታውቁት እንደ ሙከራ ውጤት እግዚአብሔር የሙከራ ውጤት ይል ሰው ይሁን አለ ሆነ። እግዚአብሔር ሰማይ ይሁን አለ ሆነ። እግዚአብሔር ሰማይ ምድር በእግዚአብሔር ታስበዋል ይባል ነው። ሰማይ በማን ታስበዋል? በሞት ነገር በእግዚአብሔር ታስበዋል። መሬት በማን ታስበዋል? ከመፈጠሩ በፊት ማን አስቦታል? እግዚአብሔር ፕላን እያወጣ እዚህ ጋር አበባ በቀርጸበት ጥሩ ነው እያለ ያመጣ? ምንም አይደለም። ካልሆነ አንድ ጊዜ ያሰበውን እየፈጠረ መጣ። ቆይ ስሙ፣ ዝም ብላችሁ ከዚያ ተመልከቱ። ያን ፈጠረ። ማክሰኞ እፅዋትን ፈጠረ። ግራር ቀርቶበት ግራርን አላስታወሰም። ወይራ ቀርቶበት ወይራ ላምጣላ። አንድ ጊዜ ያሰበውን አበቀ። በጊዜ ግራር በጊዜ የታስቦ ነበር። ወይራም እስከ ጥመቱ በጊዜ የታስቦ ነበር። ረቡዕ ፀሐይና ከዋክብትን ጨረቃን ፈጠረ። ከመፍጠሩ በፊት ጊዜ ያውቃቸዋል። ነገ ልሰራ ነው ብሎ ያወጣበት የጻፈበት ወረቀት የለውም። ጊዜ ያሰበውን አደረገ። ያሰበውን ምናለ በሉ ንገሩኝ እንጂ ሰማይ ታስቧል፣ መሬት ታስቧል፣ እፅዋት ታስቧል፣ እንስሳት ታስቧል፣ ሰው ታስቧል፣ መላእክት ታስቧል። አልታሰቡም በሉ ንገሩኝ። ዓለም ከመፈጠሩ አስቀድሞ በዓለም ላይ የሚሆነው ፍጥረትና ሕዝብ በማድረግ ይታወቃል። በሞጤ ንገሩኝ። እንግዲህ ልብ በለው ታዲያ እንደዛ ከሆነ እመቤታችን አለም ከመፈጠሩ አስቀድሞ በለው አላችሁ። እመቤታችን በለው አለም ከመፈጠሩ አስቀድሞ በማን ታስባ ነበር? በሉ። ኧረ ተው ነው ነው ሲሉ ኧረ ተው ነው ነው ሲሉ፣ አይ ጥንን እራሱ ታስባለህ። ኧረ ተው ይሄ ልክ አይደለም ሲሉ፣ አይ አዞ እራሱ ታስቧለህ። ኧረ ተው ተው ሲሉ፣ አይ እኔም ታስቤያለሁ ከናጥያት ይላል ልዩነቱ ሳጥናኤል በታሰበበት ህሊና ድንግል ማርያም ብትታሰብ ያንስባታል፣ ይበዛባታል። እውነት እውነት ይልኩ ነው። ሳጥናኤል ከነ ክፋቱ እግዚአብሔር አስቦት ነበር። ክፋቱን ፈጠረ ግን አላልኩም። አይን በታሰበበት የሰው ልጅ ከታሰበ እኔ ከነ ክፋቱ በታሰብኩበት ድንግል ማርያም ከነ ቅድስናዋ ብትታሰብ ሊደግ ይችላል። ድንግል ማርያም ማትታሰብ እንጂ ተመልከት ስታሰብ እንጂ ድንግል ማርያምማ ለእኔ እንደምወድሽ አንተ ትሸታለ ወስጫ ከሳት ከአንተ የሚያነሳ እግዚአብሔር ከማን ሰው ሆኖ ነው? ከድንግል ማርያም ከድንግል ማርያም ሰው ሆኖ አንተን እንደሚያነሳ እግዚአብሔር ካወቀ አንተን ከመፍጠሩ በፊት አንተ ወድቀህ እንዳጠር ድንግል ማርያምን አስቦታል። እሷን አስቦ የፈጠረን እግዚአብሔር የተመሰገነ ነው። እሷን እያስብ ዓለምን ፈጠረ። ሲፈጥር ሀያ ሁለቱን ፍጥረት ድንግል ማርያምን አስመስሎ ፈጠረው። ይህን አንተ ነው ሊቃውንት ሀያ ሁለቱን ፊደል ድንግል ማርያም በድንግል ማርያም ምሳሌ አድርገው ቀረጹት። ደስ አይላችሁ? እስኪ አሁን የኤቢሲዲ ትርጉም የፈለጋችሁት ቋንቋ ትርጉም ልታመጡ ትችላላችሁ። በቤተ ክርስቲያን በግዕዝ ፊደል ልክ ቋንቋ ያለ አማርኛ ደግሞ የተወሰኑላቸው እነሱ ልጆች ነው የሚባሉት። ቋንቋችን ግዕዝ ነው። አማርኛ ፊደል ታውቃላችሁ? ማን ነው አማርኛ ፊደል

እንዳትቆጡ፣ የአማርኛ መምህራን። እናንተ የተጫነባችሁ ነው የምታደረጉ። ይህ አማርኛ አታቁም፣ የአማርኛ መምህር ናችሁ። አማርኛ አታቁም፣ አማርኛ ታወራላችሁ። በጣም ነው የምታሳዝኑት። እኮነት ደግሞ በዚህ ዶክትሪን ስትዙ አታፍሩም። እንዳትቆጡ፣ እሺ። አማርኛ የወላችሁ ጫ፣ ጀ፣ ቸ፣ የ፣ ሀ እንደዚህ አይነቶቹ ናቸው። ከማን እንደተወለዱ መርምሩ። እዚው አካሄዳችሁ ድምፃቸውን ከማን እንደወሰዱት አካላችሁ እዚያው ፊደል ትርጓሜ ስትማሩት ታገኛላችሁ። እና ሀያ ሁለቱን ፍጥረት እንኳ ሀያ ሁለት ፊደል ላይ ያላት ቤተክርስቲያን የግዕዝ ቋንቋ ሀያ ሁለቱን ፊደል ሲቀርጹ እንኳ በመቤታችን ምሳሌ አድርገው ቀረፃ። እሷን የሰጠነ ሄር የተመሰገነ። በፊደል ተመልከቱ ስም እንደሚጻፍ ስማችን በስላሴ ልብ የተጻፈው ድንግል ማርያም ወልድ ኢየሱስ ክርስቶስን ስትወልድ እኛ በስላሴ ልብ ለመጻፍ በቃል። እሷ በስላሴ ልብ ተጽፋ ከስላሴ አንዱን ተመልከቱ። ዘጸገይ ኪለና አደም ስላሴ ከስላሴ አንዱን ስታፈራለን ከዚያ ተመልከቱ። እግዚአብሔር በድንግል ማርያም አይጸንት ያድር ድንግል ማርያም በእግዚአብሔር ልብ ስታድር፣ እኛ ደግሞ የድንግል ማርያም ዘመዶት ሆነን በስላሴ ልብ ለመጻፍ በቃል ማለት ነው። እሷን የሰጠን አምላክ የተመሰገነ ይሁን። ስለዚህ ወደ ነገር የሚሰዳችሁ አሁን አስተውሉ ድንግል ማርያም ታስባ ነበር መቼ ዓለም ሳይፈጠር ወልጅ አትሉ ይሄው እግዚአብሔር ዕለት እለት ያስብ ብያቸው እግዚአብሔር ዕለት እለት ካላሰበ ዓለም ሳይፈጠር ድንግል ማርያምን አስቧት ዓለም ሳይፈጠር ድንግል ማርያም ለምን አሰባት የሚል ጥያቄ ካለ ተመልከቱ እንደውም ምንድነው መስላችሁ የሚለው ቅዱስ ዮሐንስ አፈወርቅ ከድርሳነ ተጣመለ ማርያም የተወሰደ ስለ ድንግል ማርያም ዓለም ተፈጠረ አዳምና ሔዋን እመቤታችንን ለማመስገን ተፈጠሩ። ችግር የለው። እስቲ በሩ አዳምና ሔዋን በሩ አትሉ እመቤታችንን ለማመስገን ቆይ እናንተ ምን ሆናችሁ ነው እመቤታችንን ለማመስገን ተፈጠሩ። ይህን አትሮንስ መናቅ ማንን መናቅ የሰራውን ሰውዬ መናቅ ነው ማለት። ይህ አትሮንስ በጣም ያምራል ማለት ማንንም አድለቅ አፕሪሼት የምናደርገው ማንንም ሰሪን ነው። ድንግል ማርያምን ስናመሰግን የምናመሰግነው ማለት ነው። እስኪ ቆይ ወላዲታ አምላክ ነው። ወዲህ አፈርሱ በሉ እንጂ አሁን ድንግል ማርያምን ብቻ ላይ አምላክን አምላክ የወለድሽ እኮን ያለና ተወልደ ይሄ ምስጋና ለእሷ ያንስባታል እንዴ? ማን ይበዛባታል? አረ ያንስባታል። እንደ በእኔ አንደበት ነው መጠራት ይገባል። ምክንያቱም መልካም ሽቶ መልካም መዓዛ ባላቸው በመላይክት አንደበት ነበር መመስገን የነበረባት። የመላይክት እንኳን አንደበት ድንግል ማርያምን ሊገልጣት አይችልም። እግዚአብሔር ካመሰገናት በላይ ክብር ሊጨምርላት የሚችል አንተ አመስግነ እንኳንስ በቤታችን አመስግነ ሰድበ ድንጋይን ተለውጧል። አመስግነ ድንጋይን ከፍ ታደረገዋል። ሰውን ሰድባችሁ ዝቅ ማረት ትችላላችሁ። ሰውን አመስግናችሁ ክብር መጨመር ትችላላችሁ። አችሉ እስኪ ለጫ ፀጉር ከራስ ጸጉር አንዷን ያዝና ጅል በላት። ከተለወጠች ጅ ድንግ አንቺ ጸጉር አይደለም እንጨት ነሽ በላት። እስኪ ጸጉር ከፈለገ በፍጹም ልትሆናች ከራሳችሁ ፀጉር አንዷን ነጭ ቀይሮ ጥቁሩ ነጭ፣ ነጭን ጥቁር ማድረጋችን እንኳን ለእግዚአብሔር እንኳን ለመቤታችን ክብር መጨመር ደግሞ ለመቤታችን ከእግዚአብሔር በላይ ክብር የሰጣት የለም። ከማን በላይ የማንናት ናት በሞቴ ነገር አለማት ለማይችሉት አካሉ ይኛላል ለማይባል ልብሶ እሳት፣ ቀሚሶ እሳት፣ ክዳኖ እሳት፣ መጎናጸፊያው እሳት ለሆነ አምላት ለእሱ እናት ከጎን በላይ ምን አመስግነን ጨምርላት ትችላለህ? የእግዚአብሔር እናቱ እስኪ እግዚአብሔር እናቱ ሀያ አራት ሰዓት ብትል ክብር አትጨምርላትም ነው። ለምን እናቴ ያላት እግዚአብሔር ስለሆነ። ማን ነው እናቴ ያላት? እሱ እናቴ ያላትን እኛም እናታችን በቸርነቱ እንድትሆንልን መልካም ፈቃዱ የምን አለ አጠራር ቤታቸው ሄዱ። ሁለት ሀሳብ ብቻ ልናገርና አልጠቅልም። አንደኛ የእግዚአብሔር ፈቃዱ የማን መዳን ነው የአለም በሉት የእግዚአብሔር ፈቃዱ ያለም መዳን ከሆነ አለምን የሚያድነው ምን ሆኖ ነው ሰው በሉት ሰው ለመሆን ያሰገ ሰው ሆኖ አለምን እንደሚያድነው ያሰበው መቼ ነው ዓለም ሳይፈጠር ወደ መልሰት ዓለም ሳይፈጠር እዚህ ጋር ልምጣና እንግዲህ ትምህርቱን እዚህ ጋር አሁን በደንብ አድርጋችሁ ያዙ መጀመሪያ ጊዜ ተመልከቱ መጀመሪያ ጊዜ እግዚአብሔር ዓለምን ሲፈጥረው አበጃጅቶ ውብ አድርጎ ፈጥሮታል። ያንን የፈጠረውን ዓለም ለማዳን ተስፋ እየሰጠ ቆይቷል። ምን እየሰጠ በሉ እንጂ ድንግል ማርያም ያልተሰበከችበት ዘመን ያልተሰበከችበት ዘመን በስነ ፍጥረት ሰብኳታል። ምን ብሎ ሰማይን ሲፈጥር ድንግል ማርያምን ሰብኮ ነው የፈጠረው። ማንን ፈጥሮ ማንን በሉ እንጂ ሰማይ ሲፈጠር በራሱ ለድንግል ማርያም ምሳሌነትም እኔ መጥቼ ከአማናዊት ሰማይ ከድንግል ማርያም ወጥቼ የእናንተ ተስፋ ሁሉ በእኔ ላይ የሚያርፍብኝ ሰማይ ፀሐይ እስከሚወጣ ድረስ በዚህ በይችኛዋ ሰማይ እየተጽናናችሁ ቆይ ብሎ ሰማይ ይችኛዋን ሰማይ የፈጠረልን ድንግል ማርያምን በተስፋ መነጽር እንድናያት በእጭኛዋ ሰማይ የብርሃን ሀገር እንደሆነች ድንግል ማርያምን የብሩሁ የእግዚአብሔር የብርሃን የእግዚአብሔር ሀገሩ ናት። የአብ ሙሽራ የወልድ ማደሪያ የመንፈስ ቅዱስ አዳራሽ ናት ድንግል ማርያም። ስለዚህ ተመልከቱ፣ ድንግል ማርያምን እያሰበ ዓለምን ፈጠረ። እሷን እያሰበ የፈጠረን አምላክ የተመዘገደ ደስ ብሏችሁ እንዲሄዱ አንድ ጋር ላደርሳችሁ ፈልጌ ነው ዳር ዳር ላቸው ስለዚህ ተመልከቱ ሰማይ ሲታሰብ ሰማይ ሲታሰብ ለብርሃን መመላለሻ ሲሆን፣ ሰማይ ሲታሰብ ብር ለምን ድንግል ማርያም ስንታሰብ ግን ለክርስቶስ እናት ብትሆን ነው። ደግሞ በዚህችኛዋ ሰማይ ብትመስላት ለድንግል ማርያም ያንሳል እንጂ ይበዛል እንዴ? እችኛዋን ሰማይ ቀና ካለ ካለ ጅብ ያለ ቀና ማለት ከሆነ ቀና ካለ አሳማም ያለ ቀና ካለ ያጆኛል። ፍቅር የለም ያታ ነው። ቀና ካለ ድንግል ማርያም እኮ ተመልከቱ ከሰማይ በላይ የሆነች ሰማይ ናት። በዚችኛዋ ሰማይ የሚጠልቅ ፀሐይ ይወጣለች። ተመልከቱ የማይጠልቅ ፀሐይ አይወጣም በድንግል ማርያም ከድንግል ማርያም የተወለደው ፀሐይ ጽድቅ ኢየሱስ ክርስቶስ ግን የማይጠልቅ ፀሐይ ነው። ስ ምን ላታለ ሰማይ ኖ ብለኬ መቤቴ ሰማይ ልሽ አለሁን ሰማይም እሷን አይመጥናትም። ምሳሌ ብናጣላት ሰማይ አላት እንጂ ተመልከቱ ማር እንላታለን እንዴ ማርያምን፣ እንዴ ማር አይመጥናትም። አዎ ማር መራራው ያጥማል አያጥምም? እንዴ ማር ማር አያጥምም? እንዴ ማር ቀምሶ ነው ማር ይጠማል አይጠም። በሉ እንጂ ምን ምን ይላል ማር፣ ማር ይላል። ወርገኛው ነው ማር ማር ለሚለው በቀር ማርን እንኳን መግለጥ አንችልም። ልብ ነው

ድንግል ማርያም ያጣበችው ህይወት ግን ተመልሶ አይመርም። አንድ ጊዜ ለዘላ ለማለት የምታጣፍጥ ማራችን ናት ድንግል ማርያም። በማር ልንመስላት እንችላለን ወይ? ምሳሌ ብናጣ ምን እናድርጋት? ምሳሌ ብናጣላት ይገሉ እንኳንስ ሌላ የሸማኔ ጉድጓድ ተብላ ተጠርታለች። ድንግል ማርያም የሸማኔ ጉድጓድ ሆን። አረ የሸማኔ ጉድጓድ ታውቃላችኋል? ሰሪው ጉድጓድ ውስጥ ውጭ ብሎ ግራድና ቀይስ ያታልፍ ይሆናል። የሚሰራውም ጉድጓድ ውስጥ ነው። ሰሪውም ጉድጓድ ውስጥ ነው። የተፈለገች ይችላል ሰሪን ከነተሰሪ ተሰሪ ማለት ፈጣሪን ከነፍጡር ፍጡር ከፍጡሩ ጋር ከፈጠራቸው ፍጥረታት ጋር ዘጠኝ ወር ከአምስት ቀን በማህፀኗ የያዘች ናት። ታዲያ የሸማኔ ጉድጓድ ሷን ይመስላል። ምሳሌ ብናጣ ነበር። በዚያ ጭጦ ተመልከቱ። ዛሃና ማግ ተዋህደው አንድ ልብስ ሆነው እንደሚወጡ መለኮትና ትስብእት ተዋህደው አንድ አካል አንድ ባይ የሆነው የወጡባት ድንግል ማርያም ስለሆነች ሰማይ ብንላት ያንሳ እና ተመልከቱ። ሰማይ ብንላት ያንሳ። አዎ ያንሳ። ደግሞ ትልኩር ይሄ የኛው ሰማይ ተመልከቱ። የሚያርፍበት አይ የሚፈርስ አይን ነው። እስኪ ባው የሚያርፍበት አይ ነው። ምንም ይላል። አይ አይፈርስም። አይናችሁ በሞት ይፈርስ አትክሪ ኋላ ነው። ምን ተሰዋይ ነው። የሚፈርስ አይን ከሆነ የኛውን ሰማይ የሚያርፍበት ከብርሃናት ሁሉ የደመቀ የእግዚአብሔር አይን ያረፈባት ግን ሰማይ ድንግል ማርያም ናት። ይህነው ማለት ሰማይ ብንላት ያንሳል። ራሱ ለምን ድንግል ማርያም ከሰማይም በላይ ሰማይ ናት። ሰማይ እግዚአብሔርን የወሰነው በስጋ በመሬት እንዲመላለስ ያደረገው ድንግል ማርያም ከወለደች ወደ ነው። ድንግል ማርያም ሳትወልደው እግዚአብሔርን የወሰነ መሬት የለም። እግዚአብሔር ያረገበት ሰማይ የለም። እግዚአብሔር በሁሉ ምሉ ነው። እናተመልከቱ ድንግል ማርያም ከሰማይ ትበልጣለች። እንደው እኮ ተበልከች እስኪ በሉ ከሰማይ ትበልጣለች ነው። በሞት የነገሩ ይችን እናት ይችን እናት ነው እያሰበ ጊዜ ነው የሰጠን ከሰማይ የምትበልጥ እናት። ከሰማይ ትበልጣለች ማለት ማለት ነው። ሰማይ የተባሉ መላእክት ናቸው። ከመላእክት የምትልቅ እናት ያለችን ድንግል እኛ ብቻ ነን። እስኪ በሉ ከመላእክት የምትበልጥ ነው እናት ሲቆይ ንጉሥ ነው። መልእክተኛ ሆኖ የሚላክ አገልጋይ ነው። መልእክተኛ ሆኖ የሚላክ አገልጋይ ነው ሆኖ ድንግል ማርያም የማን እናት ነው? የእግዚአብሔር ወልድ የእግዚአብሔር እናት ስለሆነች ቅዱስ ገብርኤል ወደ ሰው የተላከው እንደዚህ ያለው ያልታወቀ መልአክ አይደለም። ቅዱስ ገብርኤል መልአከ ጽልመት አይደለም። ተመልከቱ፣ መልአከ ብርሃን ታርታ መልአከ አይደለም። ሊቀ መላእክት ነው። ከሰራዊቱ አንዱ ያይደለ የመላእክት አለቃ፣ እሱን ቅዱስ ገብርኤልን ልኮ ሰደደው ይላል። ወደ ማን? ወደ ጌታው፣ ወደ እግዚአብሔር እናት የሚላክ መላክ ፈርቶ እየወደቀ እየተነሳ ደስ ይበልሽ እያለ ከመጣ እኔ ማስመጣ አደርጎ ደስ ይበልኝ እያልኩ ወጣ ሲወ ደስ ይበለ ይወጣ ምን ስለሆነ፣ የሄን እግዚአብሔር የዓይኑ ማረፊያ ለእኔም ላይ ማረፊያ ስለሆነች፣ ያስደውልኝ የህይወት እናት ለኔም እናት ስለሆነች፣ እስኪ በለው ከመላእክት ትበልጣለች ወይ? በሎንጀል አጥናችሁ ከመላእክትማ ምንም ነው እንዴ ተፈጠው እስኪ፣ እግዚአብሔርን ይወደድ ይካራ አለ እግዚአብሔርን የታቀፈ መልአክ አለ። ለእግዚአብሔር የሰገደ መልአክ አለ። እግዚአብሔርን የታቀፈ መልአክ አለ። የእግዚአብሔርን ዙፋን የተሰከመ መልአክ አለ። አዎ አለ። ግን ተመልከቱ፣ እግዚአብሔርን በእግዚአብሔርን በማይጠሩ የያዘ መልአክ ተመልከቱ ለእግዚአብሔር ምስጋናውን መስዋዕት አድርጎ ያቀረበ መላክ አለ። አዎ እግዚአብሔርን የመገበ መላክ ነው። በእግዚአብሔር ፊት ተሸፍሎ የቆመ መላክ ግን አለ። አዎ የእግዚአብሔርን እልባ ያበሰ ግን መላክ የለው። የእግዚአብሔርን ዙፋን የተሸከመ መላክ አለ። አዎ እግዚአብሔርን በትከሻው የተሸከመ መላክ ግን ለእግዚአብሔር የሚሰግድ መላክ አለ። አዎ ለእግዚአብሔር ግን ተመልከቱ እግዚአብሔርን ልጅ የሆኖ የሳኖ መላክ ላይ እንኳንስ መሳም አይደለም በፊቱ የሚቆም መላክ እሳት ውስጥ ቅድሜው ተመልከቱ፣ ከፊቱ የሳት ጎርፍ ይንቆረቆራል ተብሎ መላእክት በፊቱ መቆም አይቻላቸው። በሁለት ክንፋቸው ሸፍነው፣ በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው ረቀው ቆመው አቤቱ በፊት አጽዳን እንጅባን በፊት መቆም አይቻለ ነው ለሚት ያንን አምላክ ቅድም ግድማ ግን ገብቶ ነው የወጣው። ገብቶ ግን ስጋዋ ተዋህዶ የወጣ ግን ድንግል ማርያም ገብቻ ከስጋዋ ስጋ ከነፍሷ ነፍስ ሆኖ አካሏ አካሉ የሆነላት አካሏ አካሉ የሆነላት እናት ድንግል ማርያም ናት ትይ ድንግል ማርያም እግዚአብሔር ልጅ በማለት ትጠራዋለች። እሷን የሰጠን እግዚአብሔር የተመሰገነ ይሁን። የመጨረሻ ሀሳብ ልጠቅዳ ዘይ ተመልከቱ ሰማይ ቢታሰብ አዎ ሰማይ ቢታስባለሁ ሰማይ ቢታሰብ ለፀሐይ ሀገር ነው። ድንግል ማርያም ብትታሰብ አማናዊ ፀሐይ ክርስቶስ ሊወጣበት በዛ በሰማይ የሚወጣው ፀሐይ ለጨለቀው ዓለም የሚያበራ እንደሆነ ከድንግል ማርያም የተወለደው ፀሐይ ጽድቅ ክርስቶስ ለዓለም የሚያበራ ነው። እሁን እሱ ፀሐይ ነውን ሲባል ፀሐይ የሚያንስበት ነው ወይስ ይባል ፀሐይ የሚያንስበት አይደል ነው። የትኛዋ ፀሐይ አሁን አለች በሉን፣ ይልገሩ እንደውም ምን ይላሉ ሊቃውንት ሲናገሩ በኪዳን ሰርጎ ማዕልት ሊልት የቀንም የሌሊትን ጌጥ እግዚአብሔር ነው። እስኪ የቀንም በሉ የሌሊትም ጌጥ ማለት ነው። አሁን እንግዲህ ወንዱም ያጌጣል፣ ሴቱን ያጌጣል። ጌጣቸው አብረው ማታ ጆሮ ጌጥ ይወለቃል። እዚህ ጋር ሳምበለቻቸው መሰረት ይታጠባል። እዚህ ያለው እዚህ ጋር ላይ ይፈታል። ማታን እንደቸርነቱ ኬሻ መስሎ ያድር ይችላል። ሰው ይቀርበው ይሁን እንጂ ጌጡን ቤት ቤት ሲገባ ሰዓቱን መፍታት ይጀምራል። አያችሁ አይደል? ሰርጉ መዓል ተወዲት ግዜ የሌሊትም የቀንም ጌጥ ለዓለም ጌጥ እግዚአብሔር ነው። ቀን የቀንም የሌሊትም ማለት ምን ማለት ነው? በዚህ ዓለምም በወዲ ዓለምም የምናጌጥበት ጌጥ እግዚአብሔር ነው። ይቺ ፀሐይ የምታበረው በዚህ ዓለም ነው። ክርስቶስ ግን ተመልከቱ፣ የማይጠንቀፍ ፀሐይ የወጣባት ሰማያችን ናት ነው ከዋክብት መኑ ደመና ቢታሰብ ዝናብ ያመጣ ነው። ድንግል ማርያም ብትታሰብ ግን አማናዊ አማናዊ ዝናብ ክርስቶስ ልታመጣ ደመና ሲመጣ ዝናብ ትዝ እንደሚለን ድንግል ማርያም ስትታይ እግዚአብሔር ትዝ ይላል። ደመና ፈልጋለሁ፣ ማነው? ዝናብ ፈልጋለሁ ደመና ልፈልግ ይላል ሰው። ጤነኛ ነው? ንገሩኝ። ጤነኛ ነው አይደለም፣ በሽተኛ ነው። ደመና ካልመጣ ዝናብ አይመጣም። ድንግል ማርያም ከሌለች ከሌለች እግዚአብሔርን አታገኘውም ያልኩ ነው። ሄሮድስ ሲያሰደደ ተመልከቱ፣ ልጇን ሲፈልግ ደመና ስለሆነ እርሱ ዝናብ ስለሆነ አዝናብ የተሰደደችው ተሰደደች ወለዚያ ደመና ስለዚህ ተመልከቱ። እንተጾረቶ በዘባና ያለቁ ሲያሪ አንድ አንድ ሰው አለ ጠላ ፈልጋለሽ? ምን ላይ ይደረጋል?

እግዚአብሔር የተገለጠባት ቸርነቱ የተገለጠባት ድንግል ማርያምን ካለስ አታገኝም። እግዚአብሔርን እንድናገኝ መድኃኒዓለም ይህ ተመልከቱ፣ እሷን ፈጠረ አጠራ አድርጌ ልጆች አልነገራችሁም? እግዲ አጠራ አድርጌም እዚ አላሳድራችሁም። አሁን የመጨረሻ ይህ ተመልከቱ፣ መሬት እንስሳ ሲታሰቡ ሞተው ሊቀሩ ነው እንስሳ ሲታሰቡ። ድንግል ማርያም ስትታሰብ ግን ለሞተው ዓለም ህይወት እንድታወጣ ነው። መሬት ስትታሰብ መቃብር ልትሆን ነው። ድንግል ማርያም ስትታሰብ ግን ተመልከቱ መቃብራችንን ወደ ህይወት ልትለውጥልን ነው። መሬት ስትታሰብ እህል አብቅላ ልትመግበን ነው። ከሷ ከመሬት የበቀለውን የሚበሉት ራስ ፍልጠት ይዛቸዋል፣ ሆድቁርጠት ይዛቸዋል፣ የተለያየ በሽታ ይዛቸዋል። ከድንግል ማርያም የበቀለ ክርስቶስን የሚበሉ ግን ህይወተ ስጋ ህይወተ ነፍስ ያገኛል። ያንን ልታበቅ ድንግል ማርያም ታሰበች። ውሃ ሊታሰብ ልትታጠብበት፣ ጌታዬ ድንግል ማርያም ብትታሰብ ግን ንጽሕና ልትሰጥ ነው። ስለዚህ ተመልከቱ እሷን የሰጠን እግዚአብሔር የተመሰገነ። መላክ ቢታሰብ ከቦ ሊቆም ነው። ድንግል ማርያም ብትታሰብ ግን ተመልከቱ በማይጸኗ ሊተወስነው ነው። ቤተልሄም ላይ አላያችሁት መላክ ከቦ እያመሰገነ

ተብለው ብርሃን ልጇ ወጡ ብርሃን ሊያደርጋቸው። ሰማይ ታት ይታሰቡ የሰማይነትነት ክብር ሊቀበሉ ነው። መነኮሳት ይታሰቡ ተመልከቱ፣ በበረሃን ነው የእግዚአብሔርን መዓዛ እያሸተቱ ሊወሩ ነው። ድንግል ማርያም ስትታሰብግን ስትታሰብ ግን ለእግዚአብሔር ፈቃዱ ይበሉ በሉ፣ እንጂ በደምብ ይሁን ፈቃዱ ይሁን ማለት ምን ማለት ነው? ድንግል ማርያምን ስታል ማለት ነው። ድህነታችን የእግዚአብሔር ፈቃድ የማንመዳን ነው ብያችኋለሁ። የሚያድነን ደግሞ በማን ነው በሉ፣ በድንግል ማርያም በሉት፣ በድንግል ማርያም እሷን የሰጠን አምላክ የተመሰገነ። አንድ ነገር ብቻ ያሱና ለጨርሰው እየሰማችሁ ነው። የእግዚአብሔር ፈቃድ የማንመዳን ነው ያለን መዳን ሰው መድኃኒት ሰጥታችሁት መድኃኒት አልወስድም ላላችሁ ሰው መዳን እንዲህ አይነት በሽተኛ የሚባለው በሽተኛ በሽተኛ ጥሩ ሰው በሽተኛ የሚባለው ግን በሽታውን የማያውቅ በሽተኛ መድኃኒትም ካያሉ ጤነኛ ነኝ የሚል በሽታ አኪም ቤት ይሩ ዶክተሩን ልመርበር እንግዲህ በሽታ በጣም አስቸጋሪ በሽተኛ ማለት ነው።